ሀዋሳ ሕዝቦች በፍቅር የሚኖሩባት የአብሮነት ተምሳሌት ከተማ ናት ሲሉ የከተማዋ ነዋሪዎች ለአሚኮ ተናገሩ። ከተማዋ ሁሉም እንደ ሙያው ሰርቶ የሚያድርባት የሁሉም ኢትዮጵያዊ ከተማ ስለመሆኗም ገልጸዋል። ሰለሞን አሰፌ ተጨማሪውን ይዟል። ህብረ ብሔራዊቷ ከተማ ሀዋሳ የፍቅር ተምሳሌት ከተማ ስለመሆኗ ብዙ ተብሎላታል። ብዙዎችም ስለ ፍቅሯ አብዝተው ይናገሩላታል። ሀዋሳ ከተማ ላይ ለዘመናት በፍቅር በአብሮነትና በመተሳሰብ ኖረናል የሚሉት የከተማዋ ነዋሪዎች ሀዋሳ ላይ ሰው በብሔሩ ሳይሆን በሰውነቱ ብቻ ይከበራል፣ አብሮም በፍቅር ይኖራል ሲሉ ሀሳባቸውን ይገልጻሉ። አዋቂም ልጁም በፍቅር ነው የሚኖረው። ልዩነት የለም በሀዋሳ ላይ አንድ ተከባብረን ነው የምንኖረው አገሩ በጣም ቆንጆ ነው። ለም ነች፣ ወርቅ ነች፣ ወርቅ ይዝነብባት ሀዋሳ። ሀዋሳ ሲጀመር የሰላም አገር ነው፣ የፍቅር አገር ነው። ሁሉም ብሔሮች ብሔረሰቦች በሰላም የሚኖሩበት ትልቅ ከተማ ናት። የፍቅር የጤና የሰላም የደስታ ከተማ ነው። በቃ ልጆች ወልደን አሳድገናል፣ አስተምረናል፣ ለቁም ነገር አብቅተናል። የልጅ ልጅ አይተናል። ከዚህ በለጠ እንግዲህ ጥሩ ነገር የለም። ሰው አላት ሀዋሳ። ምን አይነት ሰው በፍቅር ተሳስቦ የሚኖር ኢትዮጵያዊ ያለባት ከተማ ነች። አቃፊ ሕዝብ ያለባት ከተማ ነች። የኢትዮጵያዊነቱ በትልክ የመደጋገፍ የመረዳዳትና ጠንክሮ ሰርቶ የመለወጥ ተምሳሌት የሆነችው ሕብረ ብሔራዊቷ ከተማ ሀዋሳ ኢትዮጵያዊነት የሚጎላባት ናት ሲሉ ሀሳባቸውን በተለይም ለአሚኮ ተናግረዋል። እንደ አባቶቻችን አብሮ መኖር፣ መተጋገዝ፣ መፈቃቀር ነው። እኔ በጣም ወዳታለሁ። ሞቴም በአዋሳ ያርገው። ላለ ተዋደዱ ተፋቀሩ፣ ወጣቱም ሽማግሌ፣ እንደ አባቶቻችን ተፋቅረን እንኑር፣ አንድ ሆነን እንኑር፣ ልዩነት አይኑር ነው ምለውን ያ አዋሳ እንዴት ነው አንተ። ቤተሰቦች ብቻ አይደለም በአንተ ኃላፊነት ጎረቤትህም እንደ ወላጅ ነው። ሁሉም እንደ ወላጅ ስለሆነ ቤተሰብክ ሜይ ቢ ሙሉ ቀበሌው እንደ ፋሚሊ ነው። እንትን የምትለው ትምህርት ቤት እንኳን ስትወድቅ የምትፈራው እናትና አባትህን ሳይሆን ሰፈሩን ሙሉ ነው። ለዛ ይመስለኛል አንድም የሆነው ያዋሳ ልጅ ይሄ ሲዳማ ነው፣ ይሄ ወላይታ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው የሚል ነገር የለም። ሁሉም አብሮ አሁን እኛ አካባቢ የሚኖረው ብዙ አይነት ብሔረሰብ ነው። ማን ምን እንደሆነ ምን ምን እንደሆነ የምናውቀው ነገር የለም። ሁላችንም ተከባብረን ነው የምንኖረው። ኢትዮጵያ ካሏት ሀብቶች ካሏት እሴቶች ውስጥ በጣም ትልቁ ብለን የምንጠራው አንዱ ትልቁ ሀብት ያለው እዚህ ሀዋሳ ነው ያለው። ያ ማለት ሁሉም ኢትዮጵያኖች የሚኖሩበት ነው። ይሄ በትክክል ጥናት ተደርጎ ከሁለት ከሶስት ዓመት በፊት የተረጋገጠ ነው። ሁሉም የኢትዮጵያ ብሔር ብሔረሰቦች የሚገኙባት ከተማ ናት ሀዋሳ። ከዛ ጋር የተፈጥሮና የሰው ሰራሽ ትሩፋቶች አሏት። ሰዎች በጣም በፍቅር ይኖራሉ። ሌሎች ከተሞችም ኢትዮጵያዊ ፍቅር፣ አብሮነት፣ መተሳሰብ በአንድ የኢትዮጵያዊነት ጥላ ስር ተሰባስቦና ተከባብሮ መኖርን ከሀዋሳ ከተማ ሊማሩ ይገባል ሲሉ ሀሳባቸውን አጋርተውናል። እኛ ከእንስሳ የምንለየው በአስተሳሰባችን ነው። ለምን እናስተውላለን፣ አርመን እንሄዳለን። የተስተካከለ የተበላሸ ነገር ካለ የተስተካከለውም በተስተካከለ፣ የተበላሸም ነገር ተበላሽቷል ብለን የምንተራረምበት መንገድ ስለሆነ ሰው በሰውነቱ፣ ማለት ሰው በመሆኑ ብቻ መከበር አለበት። እዚህ ቦታ ላይ ፍቅር ስላለ እዚህ ቦታ ረብሻ ወይም ደግሞ ጦርነት ወይም ደግሞ ድብድብ ወይም ደግሞ ዘረፋ አይኖርም። ለምን ፍቅር አለ። ፍቅር አለ። እኔ አንተ ተቀምጠህ ስትሄድ እኔ ዝም ብዬ አላይም። ግን ከአብሮነት ከሌለስ ምን አገባኝ እኔ ብዬ አልፌው ልሄድ እችላለሁኝ። ከሀዋሳ መጀመሪያ መውሰድ ያለባቸው ሌሎች ከተሞች እኔ ፍቅርን መቅዳት አለባቸው ብዬ አስባለሁ። ማለት እዚህ ስታይ እኛ ራሱ ማንጠግቦ ፍቅር ነው ያለው። ኢትዮጵያ በጣም ድንቅ አገር ናት። በጣም የምታስቀና? ለኢትዮጵያ አብሮነታችን የሚበጀው በፍቅር በአንድነትና በሕብረት ተሳስቦ መኖር ነው ሲሉም የከተማዋ ነዋሪዎች ሀሳባቸውን ገልጸዋል።